ከዚህ ዓለም በሞት ተለዩ። አባባን ቲና ገደለችው፣ አስገደለችው በሚያሳዝን ሁኔታ። አባባ ነው ጥላቴ። እናም አባባ መጀመሪያ ከሞተ ካሊብን ለማጥመድ ትልቅ ወጥመድ አዘጋጅቻለሁኝ። ስለዚህ ስንት ነው የምትፈልገው ብላ ቅጥሩን ነፍሰ ገዳይ፣ እሱም ደግሞ አራት ካምሳ ነው ብሎ ሲላት ምን አዎ ግን እኮ እኔ አራት ከሀምሳ የለኝም። እና ታዲያ ከሌለሽ ሰው ሰውየው አይሞትም ማለት ነዋ። ስለዚህ አራት ከሀምሳ ትከፍሊያለሽ። ግን ቆይ፣ እኔ እምልህ ስምህ ማን ነው? ስሜ ምን ያደርግልሻል? የምትፈልጊው ስራ እና ስራዬም ብቻ አይደል? ስለዚህ የሆነ ስራችን ላይ የሆነ ችግር የሚፈጠር ከሆነ እመኝኝ፣ አንቺን ስም ነው የምጠራው። እስር ቤት ከገባሁ ይህንን ነገር ለእናትሽ ልጅም ቢሆን ለእናትሽም እንኳ ቢሆን መናገር የለብሽም፣ ስለዚህ ተጠንቀቂ ብሎ አላት። እሷም ደግሞ እሺ ችግር የለውም እናም እጠነቀቃለሁ፣ እናንተ ግን እናንተ ግን ስራችሁን በአግባቡ መስራት አለባችሁ ብላ አለችው። ችግር የለውም ከኔ ጋ አንድ ልጅ አብሮኝ ስላለ ስራችን እኛ ተጠንቀቀን ነው የምንሰራው ብሎ ቃል ገባላት ካሌብ። ካሌብ አባቱ ቀርቶበት ነጠነጠው ይገኛል አባዬ እኮ እንደዚህ አምሽቶ አያውቅም አባዬ ምን ሆኖ ነው ጥሩ ስሜት እየተሰማኝ አይደለም እባክሽ ትሁት የሆነ ነገር አድርጊ እባክሽ እያለ መለመና በዛ እሷም ደግሞ ሰሞኑን እኮ እያመሸ ነው የሚመጣው እናም ደግሞ ከዚህ በኋላም እያመሸ ነው የሚመጣው ማንም ሰው እንዳይደውልልኝ ብሎ የለ እንዴ እና ለዛ ይሆናል ካሌብ ተረጋጋ ብትለውም አያያይ እኔ እንደዚህ አይነት ስሜት ተሰምቶኝ አያውቅም ምክንያቱም እንደ አይነት ስሜት የተሰማኝ ለመጀመሪያ ጊዜ እማዬ ለተሞት አካባቢ ነው። እባክሽ ትሁት አሁን አባቴን ድጋሜ አጥቼ መኖር ምችል ሁሉ አይመስለኝም። እባክሽን እያለ ምንም ቢልም እንኳ ትሁትም ግራ ገባት። ቆይ ምንድነው ይሄን ነገር ማደርገው? ምን ስላደርግ ነው? ቆይ አረንዶ ፈጣሪ እያለች ወደ ፈጣሪዋ ሰጥ ዳኒ ዳኒ ትሁትን እኔ ምልሽ የሆነ ነገር ጠይቅሽ አሁን የሆነ ነገር ጠይቅሽ የሚለውን ተወውና እልቅስ አንድ ነገር ልንገርህ ምንድን ነው አባባ አልመጣም እንዴ እስካሁን ደግሞ ምን ይሰራል አልገባኝም ነገርኩህ አልመጣም አልኩህ አይደል ብቻ እዚህ ላይ የእውነቴን ነው የምልህ ቴና ካለችበት እመኔን ካሌብ በአሁኑ ቀቅሎ ነው የሚበላት ነገርኩህ እያለች ስትለው ወይ ትሁት በቃ እኔ ሁሉን ነገር ማቅ ይመስልሻል እንዴ ቲና እኮ ሰሞኑን በጣም ተቀያይራለች ስለዚህ ምን እንደሆነች ራሱ ለእኔም አልነገረችኝም እና እባክሽ ብትተኝ ይሻልኛል ካልሆነ ግን አንችና እኔ ከባድ ችግር ውስጥ ነው የምንገባው ብሎ ሲላት ስለምን ችግር ነው የምታወራው ትሰማኛለህ ነገርኩህ አባዬ አንድ ነገር ይሁንማ የምሬ ነው ምልክ ከሆነ ከባድ ነገር ይፈጠራል ኤደንን ለካሊብ ነው የምድራት ብላለችው ምን ነገርኩ አባዬን፣ አሁን የማታመጣው ከሆነ ካሊብን አሳምኜ ኤደንን እንዲያገባት ነው የማደርገው። እኔን አያድርገኝ፣ እኔ ትሁት አይደለሁም። እኔ ትሁትን በመልካም ነገር እንጂ የምታውቀኝ በፍጹም በመጥፎ ነገር አታውቀኝም፣ እና ዳኒ አደርገዋለሁኝ ብላ ትሁት ዛተችበት። ቲና፣ ቲና የእኔ ፍቅር፣ እናተኛ እያለች ስትለው እንደው አንዳች አባሽ አንዳች አባሻ ብላሽ እኔ አንቺ ፍቅር አይደለሁም። ትሰምኛለሽ? በጣም ነው ያስጠላሽኝ። እኔም ብልክ ሀሳብህንና ልብህን የቀየረችው ያቺ ልጅ ናት አይደል እንዴ ኤደን? አዎ እስኪ እሷን እያት። ከመልክ መልክ፣ ከጸባይ ጸባይ፣ ከትህትና ትህትና፣ ከሴት ሴት ይዘሮ። ትሰምኛለሽ? ምን ይወጣላታል? አንቺ አላሽ አይደል እንዴ? ሰው ቤት ገብተሽ ሙጭጫልሽው፣ እሱን አልበቃሽ ብሎ ብቻ ብዙ ነገር ቆይ እኔ ምልክ፣ እንዴት ግን አመነችሁ? ሁሉንም ነገር ነግሬያት ነው ማለት? ያው እንግዲህ በትዳሬ ላይ እየማገጠችብኝ ነው ብዬ ነገርኳት። እሷም ደግሞ ሁሉንም ነገር ተረድታ በቃ እሺ ብላለችኝ። ስለዚህ ምን ታደርገዋለች ከዚህ በኋላ? እመኝኝ። ሰላም ሰላም። ውድና የተከበሯችሁ የሌላ ሚ የሌላ ሙሐመድ የዩትዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ ሰላም ነን፣ ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አስተማሪውና አጓጊው ትሁት ድራማ እንደቀጠለ ይገኛል። ካሌብ ካሌብ እባክህ አባዬ፣ ኧረ እባክህ ተረጋጋ፣ እባክህ ይቅርታ አድርግልኝ እያለ ቢለምነውም እንኳ እባክህ እንደው የእውነት የአባትነት ክብር ካለህና ለአባትህን የምታከብር ከሆነ ሌላ የምልህ ነገር የለኝም፣ እባክህ ከቤት ይወጡልኝ። አባዬ ቤት እኮ እስከማገኝ ድረስ ነው። እኔ እኮ አስጠላኝ ነው ምልህ ቤት ያስጠላኝ፣ ሰዎቹ አስጠሉኝ፣ እናንተ ሁሉ አስጠላችሁኝ። በቃ ነገራችሁ ስሩ፣ ስራው ሁሉ እቃቃ ጨዋታ ነው እኔ በቀሉንም ትችዋለሁ። ምክንያቱም እንደዛ እየተሰቃየው ባለሁበት ሰዓት እንኳ ስለምንህ አንተ ምንም አልመለሰለህም። ይህ ባስ ብለህ ግን መጠጥህን ገልብጣ የኔ ፍቅር፣ የአይኔ አበባ እያልክ አብረሃ ታደርግ ከቲና ጋር። አሁን ነገ ጧት አረገዝኩኝ አለቅም ብላ ትልሃለች። ያኔ የምን ሊፈጠር ነው? ስለዚህ ከቤት ይውጡልኝ እባክህን፣ እያለ አለው። በሌላ በኩል ዳኒ መጽሐፍ የሚያነብበት አባባ ጋር ሄደና እኔ ምልህ አባዬ ቆይ እኔ ምልህ ልጅ ዳኒ ደግሞ ዝልህ ምን ልታረግ መጣ ምን ችግር አለው በዚህ ሳልፍ እኮ ነው በዚህ ሳልፍ እኮ አይቼህ ነው ስለዚህ ሰላም ልበልህ ብዬ ነው እንደዛ ከሆነ ጥሩ አይውልክ መጽሐፍ የምታነብ ከሆነ መጽሐፍ አንብብ ካልሆነ ግን ሂድልኝ እኔ ሌላ ምንም የምልህ ነገር የለኝም እረ አባዬ። ታውቃለህ ምናልባት የሆነ የሆነ ነገር ብታስታውስ ጥሩ ነበር። ማለት ምን አይነት ትውስታ? ምናልባት በታመምክ ሰዓት ብታስታውሰኝ ጥሩ ትዝታ ይኖረን ነበር፣ እና ያኔ ምን ያህል ጥሩ ልጅ እንደሆንኩኝ ትረዳኝ ነበር። እንዴ በታመምኩ ሰዓት መጥፎ ነገር ሆኖ ነበር እንዴ? አንተስ ደግሞ ምን አይነት ጥሩ ነገር አድርገህልኝ ነው? ለማንኛውም ጥሩ ነገር ካደረክልኝ እመነኝ፣ ካስታወስኩኝ መጥቼ ሻይ ቡና እያል እኔ ራሴ አመሰግንሃለሁ። እናም የቅርታ ጠይቀሃለሁ። አሁን ግን ከቤቴ እንድትወጡልኝ ነው የምፈልገው። እንደ ቆይ፣ እኔ የምለው አባዬ ገና እኮ ቤት ኪራይ አላገኘንም። ማገኘት አለባችኋ መፈለግ አለባችሁ። እኔ እኮ ቤቱ አስጠላኝ። በተለያችን እህትህን ይዘህልኝ ብትወጣ ደስ ይለኛል። ማለቴ እህት ተብየዋን። እሽ አባዬ፣ ቆይ ግን ካሌብስ ካሌብ የሚወጣላ እንዴ? አንድ ነገርስ ቢሆን ግን ማለት ትሰማኛለህ። እኔ ኮ ካሌብ ብቸኛና ውዱ ልጄ ነው ስለዚህ የሆነ ነገርማ እንዲሆን አልፈልግም። እና ታዲያ በዚህ አያያዝ እስትሮስ ውስጥ አይገባም። እስከ ዛሬ ሰርቶ ለብቻው መች ኑሮ ያቃልና ነገርኩ። ይለማመዳላ፣ ይለማመዳላ፣ ብቻውን መኖር፣ ብቻውን ሴቭ ማደርግ እንዲሁም ደግሞ ብቻውን የተለያዩ ነገሮችን ችግርንና መከራን መቋቋም መቻል አለበት። እኔ እኮ ሁሌ ልኖር አልችልም ብሎ አለ ቲና ቲና እንደዛ ካሊብ ከገለበጣት በኋላ ካሊብ ነፍሰ ገዳይ ሆንኩኝ፣ ነፍሰ ገዳይ ሆንኩኝ እያለ ትሁትን ተጠራ። ትሁቴ ደግሞ መታንገቷን ስታዳምጠው እስትንፋሷ አኳለ። አልሞተችም። ስለዚህ ቶሎ ሆድ ወደ ሆስፒታል እንወሰዳት ብላ ወደ ሆስፒታል ወሰዷት። ከዛን አባዬ ነፍሰ ገዳይ ሆኛ ነበር እኮ እያለ ሲለው ለይህ እኮ ነው አንተ ጅነህ የዋህነህ የምልህ። ለዚህ ነው እስኪ ንገረኝ፣ ምንሆን ብለህ ነው እንደዚህ ልታንቃት የቻልከው እባክህ ጭራሽ ብለህ ብለህ እሱ ነው ያስገደላት። እንድታስ ብለኝ ነው እንደ አባዬ፣ ምን ሆነህ ነው አልገባኝም። እኔ አንተ ነው እንደዚህ ምለህ እና ታዲያ፣ መቸስ ሌላ ምን ሊባል ይችላል? መቼም በቁሜ እያለሁኝ አንተ እስር ቤት አትበሰብስ ብሎ አለው። ለማንኛውም አሁን መውጣት አለብኝ ብሎ ካሌብ ሲወጣ፣ አባ አባ ቁጭ ብሎ ነበር አባዬ፣ አለውና ዳኔ፣ ቆይ ግን ምን እየተካሄደ ነው? ምን ተካሄደ እንዴ? ቲናን እኮ ገሏት ነበር። በገለገለኝ ምን ማለት ነው? ነገርኩህ፣ ሙታ በነበር ይገባታል ነው ምልህ። እናም የሚገባት እና ያደረገችው የሚገባውን ነገር ደግሞ እሱም አድርጓል። ስለዚህ አናደደችዋ። እንዴት የሰው ልጅ አብረው እኮ ተኝተዋል አባዬ ብሎ አለው። አይ አብረው ተኝተዋል ነው ያልከው? እስኪ ንገረኝ፣ አስክራው አጠጥታው አብሮ ስላደረ ብቻ ነው እንደዚህ የምትለው? አያለምተዋወቅ እኔ የሚያሳዝነኝ የእሷ መሞት ሳይሆን እኔ የሚያሳዝነኝ ልጄ እስር ቤት መበስበሱ ነው። እንዳባዬ ልጅ ያልከው አሁና ያውም ብቸኛውና ሚስኪኑ ልጄ፣ ውዱ ልጄ ነዋ እንጂ የእውነቴ ነው። መልዕለቴና ሲያንሳት ነው ሞት ሲያንሳት ነው። እንዳባዬ ግን ግድያን የምትደግፈው አይመስለኝም ነበር እኮ። ታዲያ ሲብስ ምን ሊሆን ይችላል? ልጄ፣ ታዲያ ሲብስብኝና ሁሉም ነገር ሲመረኝ እንደዚህ የማላደርግ መስሎህ ነበር እንዴ? ማለት የማልስማማ ለማንኛውም፣ አድርጎበ ነበር ግን አላደረገውም። ትሁት ጋር ሄደና፣ ትሁቴ እኔ ሁሉም ነገር ሰችቶኛል። አባዬ የምን ነው ሂደህ ሂደህ ለትንሽ ጊዜ ለትንሽ ደቂቃ። አይ ትሁቴ፣ እስኪ ተመልከቺ፣ ካሊ በሚባለው ጅልና ጅላንፎ ልጄ እንደዚህ እያደረገ በዚህ ከቀጠለ እኮ ነገ ደግሞ ዳንን የሆነ ነገር ያደርገውና እስር ቤት መግባቱ ነው። ያኔ እኔ እንዴት ነው መሆነው? አይዞህ አባዬ፣ ምንም አያደርግም፣ ምንም እኮ አይሆንም። እሱ ደግሞ ሁሌ ስለሚናደድና ነገሮችን ቸኩሎ ስለሚያደርግ ነው እሱ እኮ ነው የቸገረኝ። የሰው ልጅ ነገሮችን በተረጋጋ መንገድ ነው እንጂ በፍጹም እንደዚህ በማድረግ አይደለም ብሎ አለ። እንደዛ ከሆነ እኔ እመክረዋለሁ አባዬ፣ ለማንኛውም አንተ ተረጋጋ ብላ አለችው። አባባ ወደ ቲና ጋ ሄደና እንዴት አደርሽ ልጅ ብሎ ሲላት፣ ደህና ድሬያለሁኝ ግን ልጅህ ገሎኝ ነበር እኮ አለችው። ቆይ አንቺስ ቲና ለምንድን ነው የማትፈችው? እባክሽ ፍችው። ቆይ እንደዚህ የሆን ነገጧት ደግሞ ህይወት ሽማጣት ነው የምትፈልጊው? እሱ ማነው እና ነው የኔ ህይወት የምትነቂ ምትነጥ የሚነጥቀኝ እንዴ? ልጄ እስኪ ተረጋጊ። እሱ እኮ ወንድ ነው እና ታዲያ ወንድ የሆነ እንዲሁስ ማለቴ ስሜቱን ልትረጁ እና ልትጋሪው ይገባል። ስለዚህ ፍቺኝ አልፈልግሽም ካለች ደግሞ እሱ መብቱ ነው የመፍታትም ምንም ማለት ነገርኩ እኮ። አንተም እንደዚህ እያልክ ነው አንተም ለልጅህ እያገዝክ። ለልጅ እያገዝኩ አይደለም ግን እኮ አሁን ለታ ወድሻለሁ አፈቅርሻለሁ እያለ ወደ ድሮ ማንነቱ ተመልሶ ነበር። እና ታዲያ ወደ ድሮ ማንነቱ ቢመለስም እንኳ ትሰሚኛለሽ! በስካር መንፈሱ እንጂ በትክክለኛ አስተሳሰቡ አይደለም። እንዴት እንደዛ ትላለህ አባዬ? ነገርኩሽ እኮ ሰክሮ ወድሻለሁ አፈቅርሻለሁ ስላለ እና፣ መቼም መጠጡ ውስጥ የሆነ ነገር ተጨምሮበት ነው እንጂ ካልሆነ የኔ ልጅ እንደዚህ የሚያደርግ አይደለም። አይ አባዬ ልጁን ከመጠን በላይ ተማምነህበታል። ለማንኛውም ያድርግልህ። እንግዲህ ሌላ ምን ልል እችላለሁኝ? ሀየጉን ልጄ፣ በቃ አንቺ መቼም አትማሪም አይደለም። ምን ማለት ነው? ፍቺውን ብልሽ አልፈታውም አልሽ? አዎ አልፈታውም። እንግዲህ ህግም ከዚህ ቤት ያባረረኝ እንደሆነ በደንብ አድርጌ ማወቅ እፈልጋለሁ። አ ልጄ፣ ህጉ እኮ ይሄ ቤቱ የኔ ነው። ካሌብ ደግሞ ምንም የለውም። ታዲያ አንተ የካሌብ አባት አይደለም? ታዲያ አባት ለሆን እንጂ መኖር አይፈልግም። እዚህ ቤት አላኖረውም ካልኩኝ እኮ ደግሞ መብቴ ነው። ህግ የራሴ ቤት ነው እንጂ የካሌብ ቤት ነው ብሎ የሚፈርድልሽ ይመስልሻል? ብትረጋጌ ይሻልሻል ብሎ አላት ዳኒ። ስለደበቀችው ቲና በጣም ታናዷል። እና ምንድን ነው እያንዳንዱ ነገር ንገሪኝ። ቆይ ምን እያደረግሽ ነው? ጭራሽ ብለሽ ብለሽ ዋሽተሽ ትራሱን የተኛ ሰዋስ ምስለሽ ትወጫለሽ ነገር ኮኮ በዚህ ሳምንት እነግርሃለሁኝ። ብቻ ግን ትንሽ መታገስና መረጋጋት አለብን እያልኩ አይደለም እንዴ? በጣም ይገርማል። ለማንኛውም ድብቅ ሰው ሆነሻል። ነገር ግን እኔ ወይደን ወይ ካሊብን ወይ አባቱን የማጥፋ ዘዴ አንጥቻለሁ። አያይ ከዚህ በኋላ ማንንም አናጠፋም እና እቅዴም ውስጥ እንድትገባ አልፈልግም። ማድረግ ያለብኝን እኔ ራሴ አድርጌ ውጤቱን ብቻ መጠበቅ ነው የምፈልገው ብላለችው። በጣም ተናደደ እና ወደ ትሁት ሲመጣ፣ ትሁት ደግሞ እንጀራ እያቀረበች ነበር። ቆይ ለማን ነው? ለቲና ነዋ። እንዴ ቲናን መች ትወጃታለሽ? ታዲያ አሁንስ መች ወድጃት፣ ነገር ግን ያው እዚህ ቤት በስብሳ ሞታ ተጠያቂ ከመሆን ለዛ ብዬ ነዋ፣ አለችው። ወይ ጉድ፣ ይገርማል። አንቺ ግን በጣም ጥሩ ልጅ ነሽ። አዎ እቤት ውስጥ እውነት ለመናገር እኔ አባባ እንዲሁም ካሌብ በጣም ጥሩ እናንተ እህትና ወንድም እንዳልሆናችሁ እንኳቀው ቀው አስቀምጠዋችሁ የለ። ይገርማል። አንቺ ግን ራስሽም በጣም ትክብ ያለሽ ብሎ አላት። አይ መካብ አይደለም ትክክለኛው ነገር ነው አለችው። ውድ የሌላ መሀመድ የዩትዩብ ቻናል ቤተሰቦች ዛሬ ይህን ይመስል ነበር። በቀጣይ እስከምንገናኝ ቸርቆዩ